አሰላሙ አሌይኩም ወረህመቱላህ ወበረካቱህ። እሺ ጓደኞች እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ አልሐምዱሊላህ። እስኪ ዛሬ ለፖፖ አፕሊኬሽን ተጠቃሚዎች የሆነ ነገር ላሳያችሁ። እሱ ምንድን ነው? ለአዲስ ኤጀንቶች ማለት ነው። አዲስ ኤጀንት ለሆናችሁ የሰራችሁትን መቶ ሺህ ፖይንታችሁን እንዴት ወደ ኮይን እንደምትቀይሩት እና ለልጆቻችሁ ነው። ኤጀንት ስትሆኑ ከስራችሁ ሆስት ስለምትይዙ እነዚያ ሆስቶቻችሁ ደግሞ በራሳቸው መቀየር ይችላሉ፣ በራሳቸው ኤክስቼንጅ ማድረግ ይችላሉ። ነገር ግን እነሱ በራሳቸው ኤክስቼንጅ ሲያደርጉ መቶ ሺ ፖይንቱን በዘጠና 5 አምስት ሺ ነው የሚቀይርላቸው። ለኤጀንቶች ሲሆን ደግሞ በዘጠና ሰባት ሺ ነው። ስለዚህ የተወሰነ ልዩነት አለ ማለት ነው። እናንተ ኤክስቼንጅ አርጋችሁ ኮይን ብትሰጣቸው በጣም አሪፍ ነው። እና እናንተም ደግሞ መቶ ሺ ሲሞላ ፖይንታቸው ወደ ንግድ ባንክ ወደ ቴሌብር ነው ምናምን የሚባለው ወደ ትልቁት አላችሁ። ነገር ግን ወደዛ ከምትልኩት እዚሁ ላይ ኤክስቼንጅ አድርጋችሁ ብትሸጡት ያዋጣችኋል። ምክንያቱም በንግድ ባንክ እና በቴሌ ብር እስከ 1350 1300 ነው የሚሆነው። ግን ኮይኑ ኤክስቸንጅ አድርጋችሁ እዚሁ ከሸጣችሁት እስከ 1760 ምናምን ይወጣል እና በጣም አሪፍ ነው። ላሳያችሁ እንዴት እንደምትቀይሩት እንገባለን። ያው ትንሽ ማስታወቂያ ያለን እንጠብቃለን። ከዛ እንደዚህ ከፍትልናል። ከዛ ወደ አካውንታችን እንገባለን። የራሴ አካውንት ነው። መቶ ሺ የሞላ ፖይንት አለኝ። ከሱ በፊት ግን ፖይንቱን ከማንካቴ በፊት እዚ ታች ላይ ኮይንት ሪዲንግ የሚለውን እንደነካለን። ከዛ እዚህ ጋር ደግሞ ቶፕ አፕ የምትለውን እንነካለን። ከዛ ወደ ውስጥ ሲያስገባ እነዚህ ጋር ዩኤስሲዲ የምትለውን እንነካለን። ከዛ እዚህ ጋር የኮንትራት አድሬሳችን አለ። ልክ እንደ ባንክ እንደ ንግድ ባንክ ምናምን አካውንት አለን የራሳችን ማንም ሰው የማይጠቀምበት ልክ እንደዛ ነው የሚሰጥ። እነዚህ ፖፖ ላይ ማለት ነው። እና ይሄ ራሳችን አካውንት ነው። እዚህ ታችን ላይ ኮፒ የሚለውን እንነካለን። ከዛ ወደ ኮይንታችን እንመለሳለን። ኮይንታችን አንዴ ይንጫናለን። ከዛ ወደ ዲካፕት ይሄናል፣ ዊዝድሮ ነው። ከዛ እዚህ ጋ ዩኤስ ሲዲዩ ብሎ ይመጣልናል። የቀስት ምልክቷን አንዴ ይንጫናለን። ከዛ እዚህ ጋር ለመጀመሪያ ጊዜ ምንም አይነት ኮይን ኤክስቼንጅ ካላደረጋችሁበት ባይንድ ብሎ ነው የሚመጣው። እኔ ግን ብዙ ጊዜ ኤክስቼንጅ ላደረግኩበት ለልጆቼም ወይም ለራሴም ቪ ብሎ ነው የሚመጣልኝ። ከዛ ቪ የሚለውን አንድ ይመጣል። ከዛ ፓስወርድ እናስገባለን። ፓስወርድ የልታዩ ቢነ ግን ችግር የለም፣ ቀይረዋለን። ከዛ ቅድም ላይ ኮንትራት አድሬሱን ኮፒ ያደረግንበት ላይ ያደረገውን እዚህ ጋር እንመጣዋለን። ሰዎችን ኤክሳውን እንድንቀላን የሌላ ሰው እንትን አታድሪስ ምናምን ካለ ወደ ግራ ሶስት ስለሚልግብን ስለሚያሳስተን። ከዛ ቀደም ላይ ኮፒ ያደረግነውን እዚህ ጋር አንድ የጫንን ምንድን ነው። ከዛ ፔስት እናደርገዋለን። ከዛ ሳሚት። ከዛ ትንሽ እጠብቃለን፣ ቸክድ እስከሚል ድረስ። ከዛ ቸክድ፣ ከዛ ሰክሰስ አለን። እዚህ ጋር የምትናሆኑ ሁለተኛ ዊዝ ድሮ ነው እናደርጋለን። ከዛ የምንልከውን የፖይንታችንን መጠን እንጽፋለን አስር ሀያ ሰላሳ እያለነሽም የሄደው አስራ አምስት ሀያ አምስት ምናምን ነገር የለም። ሙሉ ሙሉ ነው መሆን ያለበት። ከዛ የምንልከውን ያህል እዚህ እንጽፋለን። እኔ አስር ነው ያልከው አስር ዶላር ማለት ነው። ከዛ ስንት ከዛ ትንሽ እንጠብቃለን። ከዛ ከንፈር ከዛ ታያችሁት እዚህ ጋር ተቀየረ በዘጠና ሰባት ሺህ ማለት ነው። ከዛ መጨረሻ ላይ ኤክስቸንጅ ኮይን እንላለን። አሁን ራሱ ጨረስ ጨረስ ማለት ነው እና እንደዚህ በዚህ መልኩ ለልጆቻችሁም የራሳችሁን ኮይን ኤክስቸንጅ አድርጌት ከእናገኘለን መሰለት ኮይን ትሬዲንግ እንገባለን። ከዛ ይህ እዚህ ጋር አለ ለምሳሌ እዚህ ጋር መላክ ለምትፈልጉ ሰው ካለ ለልጆቻችሁ ምናምን ነገር የምትልኩት መጀመሪያ የምትፈልጉትን ኮይን መጠን እዚህ ጋር ትጽፋላችሁ። እኔ ለምሳሌ ለራሴ ነው የምልከው፣ ማለት ለራሴ የምጫወትበት ወይ ደግሞ ለሰው ጊፍት መስጠት ስለምፈልግ ነው። አስር ሺህ ከአስር ሺህ በታች መላክ አይቻልም። ስምንት ሺህ ወይ ደግሞ አስር ሺህ አስራ አምስት ሺህ ምናምን ነው እንጂ ከስምንት ሺህ በታች ማስተላለፍ አይቻልም። አስር ሺህ አስር ሺህ ኮይን ከዛ፣ እዚህ ጋር የራሴ ስም አለ። እነዚህ የላኩላቸው ልጆች ናቸው። የራሴን ስም አስገባለሁ። አሁን እዚህ ጋር ወደ ኮይን አካውንታችሁ ማለት ኮይን አካውንት ማለት የራሳችሁ አካውንት ላይ ጌም ለመጫወት ጊፍት ለመስጠት ምናምን ስትፈልጉ ኮይን አካውንት እንትን ታካላችሁ፣ ወይ ደግሞ ለሌላ ሰው ለጓደኛችሁ፣ ወይ ደግሞ ኮይን መሸጣችሁት ለሚገዛ ሰው ከሆነ የምትለኩት ኤጀንት አካውንት የሚለውን ነው የምትነኩት። ግል ለራሴ ስለሆነ አሁን እዚህ ጋር የምጠቀመው ኮይን አካውንት ነው። ከዛ አስር ሺ ከዛ ትራንስፈር ከዛ ከንፈር ጫርሻለሁ ማለት ነው። አሁን ያስተላለፉትን የታገኘው ለመሰላችሁ። ኦኬ ለምሳሌ አሁን ይኖራል። ለምሳሌ የሙየ ጋ ልግባና፣ አሁን ለሷ ጊፍት መስጠት ወይ ደግሞ ከእሷ ጋር ጌም መጫወት ፈልግ፣ እዚህ ጋ ገብቼ አያችሁታ፣ ቅድም ላይ ያስተላለፉት አስር ሺ ኮይን እዚህ ጋ አለ። ከፈለኩ ጌም መጫወት አለ፣ ከፈለኩ ለሷ